ትኩረቱን በአፍሪካ ሰላምና ጸጥታ ጉዳዮች ላይ ያደረገው 11ኛው ጣና ፎረም በባህር ዳር መካሄድ ጀምሯል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በፎረሙ መክፈቻ አፍሪካ በርካታ ወጣትና እምቅ የተፈጥሮ ሀብት ባለቤት በመሆኗ ያንን ተጠቅማ ከፈጣኑና ተለዋዋጩ ዓለም ጋር አብራ እንድትጓዝ ለማስቻል በተባበረ ክንድ መስራት አለብን ብለዋል። አለም ሰገድ አሳየ ተጨማሪ መረጃዎችን ሊያጋራን ከባህር ዳር በቀጥታ መስመራችን ሊያግኝተነዋል ከእሱ ጋር ጥር ያለቆይታ አድርጋለሁኝ። አለም ሰገድ እንደምን አርፍ ዳሃል ምን ምን ጉዳዮች በዚህ መድረክ ላይ ተነሱ? እነማንስ ንግግር አደረጉ? የሚሉትን መረጃዎች ልታጋራን ትችላለ? አመሰግናለሁ በረከት። 11ኛው የጣና ፎረም በዛሬው ዕለት በዚህ በባህር ዳር ከተማ በይፋ ተጀምሯል። እንግዲህ ቀደም ብለህ አንተ መግቢያ ላይ ጠቅሰሃል። የጣና ፎረም ዋና ትኩረቱ የአፍሪካን የሰላምና ጸጥታ ጉዳዮች ትኩረት አድርጎ በተለይም በአሁን ላይ ባለው የተለዋዋጭ ዓለም ስርዓት ላይ እንግዲህ አፍሪካ ሚኒዋ ምን መሆን ይገባል የጸጥታና የደህንነት ጉዳዩን ደግሞ በምን አይነት መልኩ ማስጠበቅ አለባት በሚለው ላይ መሰረት አድርጎ ነው እየመከረ የሚገኘው ማለት ነው። እንግዲህ መጀመሪያውን በዛሬው ዕለት በጥር ጥቅምት 14 አድርጎ እስከ ጥቅምት 16 ድረስ ይካሄዳል ማለት ነው። ዛሬ በዚህ በባህርዳር ዳር መክፈቻውን ያደርጋል ግን እንጂ በነገው ዕለት በአዲስ አበባ በአድዋ መታሰቢያ ሙዚየም ይቀጥላል ማለት ነው። እንግዲህ በዋናነት ዛሬ መክፈቻውን በሚያደርግበት ሳለ፣ እንግዲህ በርካታ የተለያዩ ሀገራት ዲፕሎማትና አምባሳደሮች ጭምር ተገኝተዋል ማለት ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም እንዲሁም የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ እንዲሁም ደግሞ የአማራ ክልል ርዕሰ መስተዳደርም ጭምር አቶ አረጋ ከበደ ተገኝተዋል ማለት ነው። ከነሱ ባሻገርም የኢትዮጵያ የተለያዩ ልኡካን እንዲሁም ዲፕሎማቶችም ተገኝተዋል ማለት ነው። ይሄ ጉዳይ በተለይ ደግሞ አሁን ላይ የአለም ስርአት በፈጣን መለዋዋጭና በጂኦ ፖለቲካል ጉዳዮች የታመቀ በመሆኑ እንግዲህ ለዛ መፍትሄ የሚያመጡ እንዲሁም ደግሞ ከዚህ ከተለዋዋጭ ዓለም ጋር አፍሪካ በምን አይነት ጉዳይ ራሷን አስተካክላ እንዲሁም ሁኔታውን እያነበበች እንድትቀጥል ለማስቻል ነው ትኩረቱን አድርጎ እየመከረ የሚገኘው ማለት ነው። እንግዲህ የመክፈቻ ንግግር ያደረጉት የአማራ ክልል ርዕሰ መስተዳደር አረጋ ከበደ እንግዲህ ወደ ውዋና ወደ ተወዳጇ ባህር ዳር ከተማ እንኳን ደህና መጣችሁ በማለት ነው ንግግራቸውን የጀመሩት። እንግዲህ የጣና ፎረም ከውይይትና ከንግግር ባለፈ እንግዲህ አፍሪካውያንን በማስተሳሰርና የጋራ ርዕያቸውን የጋራ ማንነታቸውንና እንግዲህ የጋራ ሰላምና ደህንነታቸውን በማረጋገጥና ወደፊት አብረው እንዲጓዙ በማድረግ ሂደት ከፎረም ባለፈ ከውይይትና ከስብሰባ ባለፈ የተሻለ እጣ ፈንታን የሚወስኑበት ስለመሆኑ እንግዲህ አመላክተዋል ማለት ነው። እንግዲህ ከዛ ባለፈ ደግሞ አፍሪካውያን በተለይ አሁን ላይ የፈተናቸው የሚገኘውን ሽብርተኝነት እንዲሁም ድንበር ተሻጋሪ ወንጀሎችና ግጭቶችንም ለማስቆም እንግዲህ ኢትዮጵያ የራሷን ሚና እየተጫወተች የምትገኝ ሀገር መሆኗ በዚህ በሁነቱ ላይ ተመላክቷል ማለት ነው። እንግዲህ የጣና ፎረም ልዩ የሚያደርገው በተለይ ከሌሎች መደበኛ የውይይት አካሄዶች ወጣ ባለ መልኩ ኢንፎርማል በሚባል ደረጃ እንግዲህ ዲፕሎማቶች፣ አምባሳደሮች በተለይ በሰላምና ጸጥታ ጉዳይ ላይ ትኩረት አድርገው የሚመራምሩ ምሁራን ጭምር የአፍሪካ መጻኢ ዕጣ ፈንታ በተለይ በሰላምና ጸጥታ ጉዳይ ላይ ምን አይነት የተሻለ አህጉረን መፍጠር ያስችለናል በሚለው ጉዳይ ላይ ትኩረት አድርገው እየመከሩ ይገኛሉ። እንግዲህ የተለያዩ ከመንግስታቱ ድርጅት ልዩ መልእክተኞች ሳይቀር በዚህ በጣና ፎረም ላይ ተገኝተዋል ማለት ነው። የተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ በዚህ ሁነት ላይ ተገኝተዋል። በተለይ ደግሞ ቀንዱ የአፍሪካን መጻኢ ዕጣ ፈንታ ለመወሰን እንዲሁም ደግሞ የበርካታ ሀገራት የበርካታ ሀያላን ሀገራት ትኩረትም ጭምር ያለበት ከመሆኑ ጋር ተያይዞ በተለይ የቀይ ባህር እንዲሁም ኤደን ባህረ ሰላጤ እንዲሁም ደግሞ ወደታች ስንወርድ ደግሞ ህንድ ውቅያኖስን ጨምሮ ልዩ ልዩ ትላላቅ ሀገራት የሚራኮቱበት ቦታውን በትኩረት የሚከታተሉበት ከመሆኑ ጋር ተያይዞ የሰላምና የጸጥታ ጉዳዩ ትልቅ ትኩረት የሚሰጠው በተለይ ደግሞ በቀጠናው ላይ ያሉ እንደ ኢትዮጵያ ያሉ ሀገራት ሚናቸው ከፍ ያለ ና በተለይ ደግሞ ይህንን ወደ ራቀ ደረጃ በማሳደግ ና የሰላምና ጸጥታ ጉዳዩን በማረጋገጥ ሚናቸው ከፍ ያለ በመሆኑ ከነሱ ጋር በትኩረት እንሰራለን፣ እያደረጉ ያለውም የሚበረታታ ነው የሚል ሀሳብ አንስተዋል ማለት ነው። የአፍሪካ ህብረትን በተለይ በቀንዱ አካባቢ ከፍተኛ ትኩረት አድርጎ እየሰራ እንደሚገኝ ተመላክቷል ማለት ነው። በተለይ የሽብርተኝነትን እንዳልሸባብ ያሉና ከዳኤሽ የሽብር ቡድን ጋር ግንኙነት ያላቸው ሀይሎች ጭምር እንግዲህ ቀጠናውን ለመፈተን በተለይ የአፍሪካን ሰላምና ደህንነት ወደ አሉታዊ የሆነ መንገድ በመምራትና ና እንግዲህ የዜጎችን ህይወት በመቅጠፍም ጭምር የራሳቸውን አሉታዊ አስተዋጽኦ ሲያደርጉ ቆይቷል ማለት። ያንን በመመከትና ና ያንን በማክሸፍ ደረጃ ደግሞ ኢትዮጵያ ከለፉት አመታት ጀምሮ ከፍተኛ የሆነ የመከላከል አቅም እንዲሁም ደግሞ በሌሎች ሀገራት ጭምር የሰላምና ደህንነትን በማረጋገጥ ሂደት የራሷ ሚና ያበረከተች ሀገር ከመሆኗ ጋር ተያይዞ እንግዲህ በዚህ በጣና ፎረምም ላይ አሁን ላይ ለወደፊቱ ምን አይነት ሁኔታዎች ይከሰታሉ? አፍሪካስ በምን አይነት የጂኦ ፖለቲካል፣ በተለይ ጂኦ ስትራቴጂክ በሚባሉ ቀጠና ላይ እንደመገኘቷ ይህንን ባረጋገጠ መልኩ እንድትቀጥል የሚያስችላትን ሁነት ነው ዛሬ እያስተናገደች የምትገኘው ማለት ነው። በዋናነት ጣና ፎረም ሲዘጋጅ በተለይ በአዲስ አበባ ዩኒቨርሲቲ የሰላምና ሴኩሪቲ ወይም ደግሞ ፒሴን ሴኩሪቲ የሚባለው ተቋም የምርምር ተቋም አለ። ዛ የእሱም በተለይ ያጠናቸውን ጥናቶች፣ ከዚህ ቀደም የሰራቸውን ምርምሮች፣ ለወደፊትም ፕሪዲክት የሚያረጋቸውን ጉዳዮች አሁን ላይ ለሚገኙ ትልልቅ ባለስልጣናት፣ ትልልቅ የቀጠናው ዲፕሎማቶች፣ አምባሳደሮችና መሪዎች ጭምር ከእነሱ ጋር በመገናኘት ወደ ትግበራ የሚገባበትን ወደ ፖሊሲ የሚቀየርበትና ስትራቴጂካዊ በሆነ መልኩ የአፍሪካን የሰላምና ፀጥታ ጉዳይ ሊያረጋግጡ በሚችሉበት መልኩ እየመከሩ ይገኛሉ ማለት ነው። ለሰዓቱ ያስኳቸው መረጃዎች ይህን ይመስላሉ። እጅግ አርጌ አመሰግናለሁ። ዓለምሰገድ ላጋራህን መረጃ ከባህር ዳር መልካም ቀን ይሆናል።